ክቡር ጠቅላይ ሚኒስትራችን የተናገረው ነገር የምናየውና እውነት የሆነውን ነገር ነው። ለህዝብ አውጥቶ የነገረልን እንደ ጀጎል ነው። አውሪነቴ ደግሞ ምን አውቃለሁ ጀጎል ድሮ በጣም የቆሸሸና በተለይ እዚህ አረር በሩ አካባቢ ላይ የመጸዳጃ የነበረ ቦታ ነው፣ እና ዛሬ ይህን ያህል ትልቅ ለውጥ ተሰርቶበት አእምሮ እንደዚህ ሲታይ እንዲያውም ለኢትዮጵያ ተምሳሌ ተሆኖ ሲቀርብ ደግሞ በጣም ደስ የሚል ነገር ነው። ደስ ብሎኛል። ያው የዚህ እንትን አካል ስለሆንኩኝ ጀጎል ውስጥ ያሉት ውስጥ ለውስጥ መንገዶች የጀጎል ዙሪያ የዛሬ አመት፣ የዛሬ ሁለት አመት፣ ሶስት አመት ስናየው በጣም ለመራመድ እራሱ የማያመች ሰውን ለማስጎብኘትም ሆነ ውጪ ያለው ሰው ሲመጣ እራሱ ለመግባት የሚከብድበት ሁኔታ ላይ ነበረ። በጣም በሚያምርና እጅግ ውብ በሆነ ሁኔታ ተሰርቷል። በጣም ደስ የሚል ስሜት ነው እንደ ነዋሪነት የፈጠረብኝ ማለትም ይህ ለሀረር ብቻ ሳይሆን ለመላው ኢትዮጵያ ተምሳሌት ነች የምትሆነው ብሎ ነው የገለጸው ጠቅላይ ሚኒስትሩ። ተመኩሯችሁን ማንኛውም ክልልም ሆነ ከተማ መስተዳደር ሀረር ላይ ሂዱና ተመኩሮ ውሰዱ ነው ያላቸው። ለቱሪስት መስህብ ጥሩ አጋጣሚ ሆነ። እንደገና ጆጎል ላይ ጥሩ ሁሉ ነገር አለ ማለት ነው። መንገዱም ተስተካከለ፣ ሁሉ ነገር ቢያንስ ነብሰ ጡር እራሷ ለመውጣት ለመሄድ ችግር አይፈጥርም መንገዱ ተስታውቅላል ማለት ነው እና ባህሉ የጠበቀ ነገር ነው የተሰራው ጆጎን ላይ። ጠቅላይ ሚኒስትሩም ሲገልጠው በእኛ ክልሉ ያለው በጀት ምንም በጀት የለውም ይሄ ከህዝቡ ትብብርና ከህዝቡ ቀናነት የተሰራ ስራ ነው እ ህዝቡ በጣም ይተባበራል ለልማት የሚል ትክክል እየተሰራ ነው ያለው የትም ቦታ በአራት አቅጣጫውም ብትሄድ ኮሪደር ልማት እየተሰራ ነው ያለው፣ ህዝቡም ይተባበራል። ይህንን ደግሞ አንድ ብሔረሰብ ባክል አይደለም ሁሉም ብሔረሰብ ባክል ነው ሁላችንም በወንድማማችነት ተዋደን ቦወደ በአንድነት እየተሰራ ነገር ነው። መንገድ ላይ ስትሄድ ራሱ አፍንጫህን ይዘህ ነበር የምትሄደው። አሁን ግን እየተዝናና ነዋሪው አይደለም የሌላው ክልል ነዋሪ ራሱ ጆጎል ላይ ሲመጣ እየተዝናና ነው የሚሄደው። አሁን እያረፈ መቀመጥ ለሁለት ደቂቃ መቀመጥ አትችልም ጆጎል ቀጭኑ መንገዶች ላይ አሁን ግን በጣም ውበታም ሆኗል። ከልክ በላይ ትልቅ ፋይዳ አለው። ይሄ የእርስ በእርስ አብሮነታችንን ብሔር ሳይለይ ሃይማኖት ሳይለይ ያለውን ይህንን ተረባርበን የሰራን ሆኖ እንትናችን አጉልቶ የሚያወጣ ነገር ነው። አንድ እሱ ነው። ሁለት ደግሞ እነዚህ ለአረጋውያን እድሜያቸው ለገፋ ሰው እንደ መዝናኛ ሆኗል፣ ቦታው ማለት ነው። ቁጭ ብለው አሁን ስትሄድ እራሱ መጽሐፍ ሲያነቡ፣ ጋዜጣ ሲያነቡ ምናምን የምታይበት ነው እና በጣም ጥሩ ነገር ነው የተሰራው ነገር ጆጎል ቀደም ኤሩጋ ይባል የነበረው አሁን ምንድንላ የተባለው ኦር ኡጋ ተብለዋል፣ ተሰይመዋል ማለት ነው። በኦር ኡጋ ማለት ኦር ኡጋ ማለት ጥሩ መንገድ ወይንም ዳና መንገድ እንደማለት ነው። ድሮ ቁሻሻ ምናምን ይጣልበት የነበረ ለውጥ አምጥተዋል። ብዙ ቅርጾች ትወጥተዋል፣ ብዙ ቅርጾች ተሰርቶበታል። በጣም ራ እኔ ተወላጁ ሳብቻ ብቻ ሳይሆን የከሌላ ከተማ ወደ ድሮ አለማያና ድሬዳዋ አዳማ ምናምን ሄደን ነው የምንዝናናው። አሁን ሐረር ከተማ ጆጎል ውስጥ እየመጡ መዝናናት ይዘዋል። እኛ ወንድሞቻችን በጣም አሪፍ ነው። በጣም በልማቱ ላይ ደግሞ ያለው ሁሉም ተደጋግፎ ሁሉም ብሔረሰብ እጁ ነው አሻራው ያለበት በጆጎል ውስጥ አንድ ብሔረሰብ ብቻ የምንለው አይደለም። ሁሉም ብሔረሰብ አሻራው አለበት። ሁላችንም ብሔረሰቦች ተዋደን ተዋቀር ተዋቅረን እጅ ለእጅ ተያይዘን ያው ኮሮደር ልማቱ አሁንም እየተስፋፋ ነው ያለው እየተሰራ ነው ያለው። ገና ነው። አንደኛ ለመሆኑ ነው የምንጥረው።